አቢ በርስደይ ቱዩ ብሩኬ፣ እንኳን ተወለድክ ቀሪ ዘመንህን አላህ ምኞትን ሁሉ የሚያሳካልክ ይሁን። ሺ ዓመት ኑርልን ወንድማችን፣ መልካም ወንድማችን። እንግዲህ ዛሬ ከትላንት ጀምሮ አቢ በርዳይ እያልን እየተቀበልነው ነበር። እንግዲህ በጉጉት ስንጠብቀው የነበረው የብሩኬ ፕሮግራም ባልጠበቅ ነው መልኩ እንደዛም ደግሞ ብሩኬ ባልጠበቀው ሰርፕራይዝ ሆኗል ማለት ነው። ሀይሚትዬም እንግዲህ በስሱ ሰርፕራይዝ አድርገዋለች። በጣም ደስ ይላል። ድማሙ በጣም ያምር ነበር እንደምናየው በቪዲዮ። አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም። እኔ ጋር አልሐምዱሊላ ሁሉ አማን ነው። እንግዲህ ዛሬ ከሌሊት ጀምሮ አፕ በርስደውን ሞቅ ደመቅ እያደረግን ነበር። ብሩኬ ደግሞ ይገባዋል ማለት ነው። ሪሊዮን ነው መልካም ሰው ነው። እንግዲህ ሺህ ዓመት ይኖርልን። የሀይሚትዬ ቀብራራ የሀይሚትዬ ንጉስ ማለት ነው። በጣም ደስ የሚል ፕሮግራም ነው። ሰርፕራይዝ የተደረገው በጣም ነው የሚያምረው እንዳያችሁት። እንግዶቹንም እናቃቸዋለን። አይቲንክሳ ደስ በሚል ማዘርም አሉ ፍጼ፣ የሀይሚዬ መከታ በጣም ደስ ይላል። ሌላው ደግሞ በጣም የተገረም ነው። ብሩክም በፍጹም ሃይሚዬ ካሌለች ብሏል ኬኩን እንኳን ሊቆርስ አልፈለገ ማለት ነው። እንግዲህ ብሩኬን አፋም ታውቃላችሁ። ግን ፍቅር ማለት ገፍቶ ነው እንደዚህ የሚወጣው መቁረሻ ሲሰጥት እንኳን ላ አልቆርጽም የታለች ሚዬ እየተባለ እና በጣም ደስ ይላል። እዚህ ፓርት ላይ በጣም ተመችቶኛል ከምነግራችሁ በላይ ማለት ነው። እና ደስ የሚል ቀልዶችም ነበሩ። በጣም ነው ደስ የሚለው ማለት ነው። በቃ ሃይምት ይሄ ትለያለች። እንግዲህ ደስ የሚል ፕሮግራም ነበር። እንደዚህም ደግሞ ብሩክ ወንድማችን ይገባዋል። ውዶቼ እንግዲህ አንዳንድ አስተያየቶች እየሰጡት ነው። ብሩክ የመልካም ሰው እንደሆነ ላይክ፣ እንደዚሁም ደግሞ ብራዘር፣ ቢግ ብራዘር ሀብ እንደሚመታው ማለት ነው። ያው ዛሬ ላይ ግን እንደሚያመሰግነው አንዳንዴ ታላቅ ቤት ውስጥ ሲቆጣ በወቅቱ እንናደድ ይሆናል። ለወደፊት ግን የሆነ ደረጃ ላይ ስንደርስ እናት አባታችንን እንደዚሁም ታላቅ ወንድማችንን እናመሰግነዋለን ማለት ነው። ለምን እሱ ተቆጣጥሮ ባያሳድጉን ኖሮ ለዚህ ጥሩ ጊዜ፣ ለምን አሁን ብሩክ ማለት በብሩክ ኤጅ ያለው ወጣቶች ዛሬ ላይ ብዙ ሰዎች ላይክ ብር ማለት የምናድርግበትም ነው፣ የሚያጠፋንም ነው። እና ብሩክ ግን እዚህ ጋር እንደምናየው በጣም በጣም ተቆጣጥረውት በደንቡ ያደገ ጨዋ ልጅ ነው። ሪሊዮን ነው። ለብዙዎቹ አስተማሪ የሚሆን ነው። ይሄ ደግሞ ማን ነው የማዘር እንደዚሁም ደግሞ የታላቅ ወንድም ነው እና በጣም እንደሚቆጣው እንደሚመታውም፣ ላይክ ላይክ እንደዛ ነው። በልጅነቱ ያው ጥሩ ባህሪ እንዳለው ማዘርም ተናግረዋል። እንደዚሁም ኳስ ይወዳል። እጁ ሁለት ሶስት ተመተዋንት ወርቀዋል ማለት ነው ነገሩ ዛሬ ማርሰናል እያለ እንዴ ማለሳሳት እና ኳስ እንደሚወድ ነው መጨረሻ ላይ በጣም ተናደው ልጆቹን ከዛሬ ጀምሮ ልጄን እንዳጠሩብኝ ለክለክ የማዘር ተመችቶኛል አሉ ከዛም ኳስ መጫወቱን ተወ ከልጅነቱም ታዛዥ ነው ማለት ነው እንግዲህ ለማዘር ብሎ ኳሱን ጨዋታ አቆመ ማለት ነው ሶስቴ ምናምን ሲወልቅ እጁ ሲሰበር ነው አይ ቲንክ እንደዛ ማለት ነው በጣም ተመችቶኛል ባይዘዊ ምን ቡቃይ በጣም ትልቅ ልጅ በጣም ትልቅ ሰው ነው ዚ መኪና ካሚኮ ሚኮ ሲናገር እኔ ሁሌ የሆነ እንትን ይለኛል ይስበኛል። በሃናለለምድን ቪዲዮ ማይለቀው ዩቱብ ላይ ሄደን እንድንዘይረው በጣም ነው የሚያሳዝነው። ለምዱን አላውቅም ውዶቼ ማለት ነው። እናንተም እንደዚያ ናችሁ። ምርቃቱ ደግሞ በጣም ነው የተመቸኝ፣ እንዲቀየር በህይወቱ ላይ ቼንጅ እንዲያገኝ፣ እንዲሰራ፣ ለውጥ እንዲያገኝ አቡካ ነው የሚለው። ያው ብሩኬ ሰፖርት እንዳደረገው ነው። ከዚህ በፊትም ተናግረዋል ማለት ነው። ስምረት ደግሞ መታኝ ምናምን ብርሻ ትናገር መጭላቃ ሞቅቅት ያለሽ ገጠመኛን። አንዳንዴ እኮ ወንዶች ገጠመኝ ሲነገር ያኔ በልጅነት ስለሆነ እንደሚቀጣ ያኔ ያው እንደሚቆጣጠራት ምናምን መናገር ነበረባት ስምረት። ለማንኛውም የስምረት ምንም አይልም ግን አልጨረሰችም ተናግራ አጭር እና ቀጭን ሰው ሁሌም ተጎጂ ነው ብላለች። ሀይምዬ በጣም ነው ፈገግ ያሰኘችው። እንግዲህ ዊና የተናገረው በጣም ስለ ጎርፍ፣ እሱም በጣም ፈገግ ያሰኛል። ባይዘው ደስ ይላሉ። ሁሉም ምርጥ ገጠመኞችን የተናገሩት እንደዚሁም ደግሞ ለብሩኬ መልካም መልካም ምኞታቸውን ያስብልምና ከዛ በላይ ለእኛ በጣም ቁም ነገረኛ ሰው ነው። አንዳንድ ጊዜ ከጓደኝነት ላይ ከቀልድና ከጨዋታ በጣም ነው ደስ የሚሉት። ከምር እንግዲህ ስለ ብሩኬ ማንነት ያው እኛ በስክሪን ላይ ያየነው ነው። ማንነቱን ሞርዛን፣ እንደሞ የሀገር ሰዎች፣ የሰፈር ሰዎች፣ ጓደኞቹ ጓደኛ ብቻ ሳይሆን እሱ ማለት ወንድማችን ነው። በችግር ጊዜ በብዙ ጊዜ እና እንኳን ተወለደልን እያሉ ነው። ስለ ብሩኬ በጣም ደስ በሚል ማለት ነው። ብሩኬ ይገባዋል። በጣም መልካም ሰው ነው። የልጅ አዋቂ ነው። አስተዋይ ነው። ሪሊዮን ነው። ሌላው ደግሞ ምንድን ነው የተግባር ሰው ነው። የሆነ ብርቅርቅ ነገር አያታለው በጣም ጀግና ነው። እኔ ከምር ያኔ ብዙ ዩቲዩበሮችን እያየን ነው ሚዲያ ላይ እንደምናየው ማለት ነው። እና ብሩኬ በጣም መልካም ሰው ነው። ሞርዛን ደግሞ ከኛ የበለጠ በአካል የሚያውቁት አንድ ላይ ያደጉት ብዙ ላይፍን ያሳለፉት ወንድሞች፣ ቤተሰብ፣ እንደዚሁም የጎሮቤ ልጅ ወንድማችን ነው ጓደኛ ብለን የምንገልጸው አይደለም እያሉ ነው። በጣም ነው ደስ የሚለው ነገር ማየት አንፈልግም እና ሁሉም ያው የእሱን መልካምነት የእሱን ስኬት እንደሚጠብቁ ነው። ዋው እያለው በጣም ነው ደስ የሚለው ውጮች ማለት ነው። ማሻላ እግዚአብሔር ያክብርልኝ። እዚህ አብሮ አድጎቼ ያው ካሜራ ላይ ገብቶ በተግባር ነው የኔ እናንተ ነገር የሚታየው። እና አንተ ሁሉም ሰው እንደገለጸልህ ነው። ሰው ነው የምሬን ነው። አርቆ አሳቢ እንደ እድሜው ሳይሆን ሃይሚትዬ ነንበርዋን እንዴት እንደምትገልጸው ማለት ነው? ትክክል እና ሁለ ነገር ነው ብላለች። መካሪ ሃይምዬን ብቻ ሳይሆን ሁሉንም ከእድሜው በላይ የሚያስብ እና ስለ ብሩክ ደስ በሚለው እንደዚህ እንግዲህ እንግዲህ ወዶቼ በጣም ደስ የሚል ፕሮግራም ነበር። ምግባቸውን ሸቷቸው ኬኩም፣ ስለ ብሩክ መልካም መልካም ነገር ሰምተናል። እናመሰግናለን። እንግዲህ በሰፊው ደግሞ እመጣላችኋለሁ። ብሩክና የምትዬ ሁሌም እንወዳቸዋለን ብሩኬ እንግዲህ ሺህ ዓመት ይኑርልን በድጋሚ።